አራርቆ መውለድ አንደኛ የእናቲቱ ጤንነት ያልተሟላ እንደሆነ፣ ሁለተኛ የልጁ የሚቀባው ልጅ ጤንነት የሚጫወስ እንደሆነ የተረገጠበት እንደሆነ እንደሆነ፣ ሶስተኛ ባልየው ደካማ እንደሆነ የሚባለው

እንደዚሁም ማጥባታት ትክክል ይባላል። እንደዚሁም ልጅ በሽተኛ ሆኖ ይባላል። እንዲህ ያለ ነገሮች አሉ። ለዚህ ለዚህ ማራራት ይቻላል። ጸርቶ መስራት ትክክል ነው ነው ኮንዶም የሚባለው እስልምና ማይፈቅደው ነው። የገዛ ባለቤት ይህም መብት አላት። ያንተም ግን የማግኘት መብት አላት

ተሳካው ላይ አውጥቶ ማፍሰስ እንኳን አይፈቀድም፣ ማለት እዛው ውስጥ መፍሰስ አለበት። ስለዚህ በኮንዶም ማፍሰስ ማለት አውጥቶ ሽንት ቤት ማለት ነው። ይህ መብቷን መቅበር ነውና የተከለከለ ነው። ለመውለድ የሚደረግ ዘዴ ሊሆን ይችላል። ያ ቀደም እንዳልነው ለተወሰነ ጊዜና ሽግር እንዳለባችሁ